ከዘተጓዘ ነፃ ወጣ ከሚለው ሰዋሰው ራሱ የወጣው እና ጋዚ ነፃ ውጭ ተብሎ ራሱ ይባላል እና በሴም ሴማውያን ሲባል በኩሽኩሻውያን ሲባል በጌዝ ግን ጋአዛውያን አይባልም። ራሱ ማለት ብሔር ያለው ላንጉች ራሱ አይደለም። አንሸንት ላንጉች እንደሆነ ያው ይታመናል። ከዛ አንጻርም ደግሞ ይሄ የጌዝ ቋንቋ በጣም ቀደምት ነው አንሸንት ራሱና የአማርኛ ቋንቋ ራሱ በጣም የወሰደው ነገር አለ ከግዕዙ ለምሳሌ ብዙ ነገሮችን ማየት ይቻላል። እነዚህ ቃለ ፊደላት ምናምን የሚባሉ አሉ አይደለም። ለምሳሌ ቆ ቋ ምናምን የሚባሉት እነዚህ እነዚህ ራሱ የተወሰዱት ያው ከግዕዙ ነው። ራሱ አሁን ከሳ ሸ ተወስቷል እንደዚህ እንደዚህ የሚባሉ ከተ ቸ ተወስቷል ከተ ጨ ምናምን እንደዚህ እየተባለ የተወሰዱ አሉና ሀያ ስድስቱ የጌዝ ናቸው ሰባቱ ናቸው ራሱ አመጣጡ እንጂ። አሁን ይሄ ያው ግዕዙ ስለሚጻፈበት ግን አመጣጡ ታሪኩ የፊደሉ ታሪክ የግዕዝ ቋንቋ ነው። የቋንቋ ታሪክ የራሱ የቻለ ፊደል ታሪክ፣ ፊደል ደግሞ ከቋንቋ ይቀድማል እና ፊደሉ እንዴት ማን መሰረተው፣ ማን ጻፈው፣ ማን ነቀሰው፣ ማን ቀረጸው የሚለውን ነገር ትምህርት አይሰጥም? ይሰጣል። ይሰጣል። አሁን ለምሳሌ ራሱ ትራንስሌሽን አሁን ፊደል የሚባለው ነገር ራሱ ፈደለ ጻፈ ለየቆጠረ መረጠ ማለት ነው። ግሱ ራሱ ሲወጣ ማለት ነው። ፊደል የሚባለው ነገር ፈደለ ካለው ግስ ነው ራሱ የወጣው እና ይሄ ፊደል የሚባለው ለሄኖክ በጸፍጽፈ ሰማይ ታየው ነው ተብሎ ነው የሚባለው። ራሱ ሄኖክ ይሄ የተሰወረው ማለት ነው። ዘፍጥረት ላይ ያለው ኤድሪስ ማለት ነው አይደለ ሄኖክ ኤድሪስ። በሀያ ሁለቱ እነዚህ እንትኖቹ ለምሳሌ አሌፍ ዳሌጥ፣ ምናምን የሚባለው የዕብራይስጥ አሉ አይደለ ሂብሩ እነሱ ከነሱ ነው እራሱ የተወሰደው። አሊፍ ቢል አለው ቱል አብን ቅርማ አለ። ለምን እነሱ እስራኤላውያኖች ህብሩ እኮ አንሻይንት አይደለም እኮ ህብሩ እኮ ቋንቋቸው፣ የወሰዱት እኮ ከእንትኖች ነው ከከነአኖች ነው የወሰዱት ፊደል እራሱ። እንዴት እነሱ አንሻይንት ይሆናሉ? ከእነሱ እንዴት ይወሰዳል? አይ እንትን ነው ከሰማይ ነው እንትን አለለት ተብሎ ምናምን፣ በጸብሰፈ ሰማይ ላይ አየው ነው የሚባለው የተነገረም ማለት ነው አገባይ አዎ ዲፕ አረማያክ አረማያክ አይቀድምም። እንደ ኢየሱስ ክርስቶስ የተናገረ አረማያክ ነው። ኦኬ እንትን ሙስነድ የሚለው አያችሁት? ምን አላችሁ? ሙስና ስክሪፕት አቡበክር ና እኔ ስዕል ነው የሚመስለው። የሆኑ እንትኖች መጡልኝ እና ኦልድ ሳውዝ አረቢያን ራይቲንግ ሲስተም እንደሆነ ገለጸልኝ። እነዛ ፊደሎች እነዛ ፊደሎች እንትን ላይ ኢሜጅ ላይ ስትሄድ ድንጋይ ላይ ተጽፎባቸዋል። አማርኛ ነው የሚመስሉት። ለምሳሌ አ በሰ ደ ለላል ይሄኛው ነው በፊት እንደዛ ነው የሚጻፈው። የአክሱም ድንጋዮች ላይ እንደዛ ነው የተጻፈው። ኋላ ነው እኮ ሼፑ እንደሁን አሁን ወዳለንበት ሼፕ የተቀየረው ኋላ ነው። ከአይዛና በኋላ ነው እንደዛ። አይዛና ነው መሰለኝ ፊደሎቹ ትንሽ ሼፕ ያደረጋቸው እንጂ መሳሪያ ነው ከሚመስሉት ውስጥ አክሱም ድንጋይ ላይ በዛ እንደዛ ነው የተጻፉት። ይገርም እና ስለዚህ ቀጥታ ነው የተወሰዱት ማለት ነው። ከአሸንተ አረቢያን እና አቦኬ ይሁን አክሱም ላይ ያሉ አክሱም ድንጋይ ላይ የተጻፉት። አሁን ለምሳሌ አይዛናም ጽፎታል፣ እንትንም ድንጋዮች ላይ ከአይዛናም በፊትም ተጽፈዋል ድንጋይ ላይ እና እነዛ ጽሑፎች ይነበባሉ፣ ግዕዝ አይደሉም እኮ

እንትኖ ያሁን ያየሃቸው አክሱም አክሱም ብለ አጠገው አክሱም ስክሪፕት ብለህ ደግሞ ብትጽፍ እነሱ ነው የሚመጡት። አክሱማይት ስክሪፕት ካልክም እነሱ ነው የሚመጡት። እና ኢሜጅ ላይ ስትሄድ ደግሞ የእነዚህ ጽሁፎች ፒክቸር የሚመጣው የመን አገር ያሉ ድንጋዮች ነው የሚመጡት በብዛት የመን ሀገርና ሰሜን ደቡብ ሳዑዲያ ድንጋዮች ላይ ነው ተጽፎ የምታያቸው እና በአጠቃላይ ሀሁ ሂሃሂሆ ሀሁ ሀለሀ መሰረሰ ብለው እስከ መጨረሻ አሉ። እነዚህ ዋና ዋና ፊደሎቹ እነዚህ ጭማሪዎቹ ጎድለው እንደ ጨ ለምሳሌ የለም መጤም ነው። በዚኛውም መጤ ነው። እንደ ለምሳሌ ጰ የለም እንደ ለምሳሌ ሁለት ፃድ ላይ ያለው በአማርኛ ፀ ኦሪጂናሊ ሷድ እና ዛድ ነው የነበሩት። ሷድ እና ዛድ ነው ፀ ያሏቸው፣ ወደ ፀ የቀየሯቸው። ለምሳሌ በአረብኛ ማለት ነው። አቦ በአረብኛ ለምሳሌ ሙስሓፍ ምንድን ነው? እኛ ሙስሓፍ እኛ መጽሐፍ ማለት አለ። መጽሐፍ አያችሁት፣ ሱዋድ ቦታ ላይ ጸነው ምንጠቀመው። ሱዋድ ቦታ ላይ ጸነው መጽሐፍ ነው ምንለው። አረብኛው ላይ ሱዋድ ነው፣ ሙስሓፍ እና እና ሱዋድ እና ቧድ ነው ጸያል ና ሁለት ጸ ያረግ ናቸው። ቧዱን አጥፍተነው ዝም ብለን ሁለት ነው ጸ ያረግ ነው። ሚገርም ነው። አረበኛ እኮ ብቻኛው ባድ አላት ፊደል የምትጠቀመው አረበኛ ብቻ ነች። ሉጋቱ ዳድ ትባላለች። ዳድ ናፍተን ወደ ፀቀየር ነው። እንደገና ደግሞ አንዳንድ ጊዜ ደግሞ እንደዚሁ አሁንም ለምሳሌ አንድ ሀታ አማርኛ እና ትግርኛ ከአረብኛ ቋንቋ ጋር ማች ስናደርጋቸው ኦልሬዲ ኦልሞስት ከሰማንያ ፐርሰንት በላይ አማርኛ አረብኛ ሁሉ ነው የምናገኘው። እያንዳንዱ ቃል ብታየው ኦሪጂን አረብኛ ኦሪጂን አለው፣ አብዛኛው ማለት ነው። አማርኛ ኦሪጂን አረብኛ አማርኛ የሆነ ቃል ማለት ነው። ምክንያቱም አንዳንድ ቃላቶች ለምሳሌ ጣሊያንኛ፣ እንግሊዝኛ ኦረዲ ተዋህደው አማርኛ የሆኑ አሉ። እነዛን ጥለን ማለት ለምሳሌ እና እና የሚለው ቃል ለምሳሌ መምጣት ሲሆን ኦሪጂናሊ አረብኛ ቃል ነው እና ሶስት ፊደል ነው ያለው፣ ግን በአማርኛ አንድ ፊደል ነው የሚመስለው። አሁን በትግርኛ ሁለት ፊደል ነው ያለው። ና የሚለው በትግርኛ ነ ነው የሚባለው ነ። አሁን አይኑን አይኑን ተጥሎ በአማርኛ ደግሞ ና ተባለ። በአረብኛ ደግሞ ሶስት ፊደል ነው ያለው ና፣ ኑን፣ አይን፣ አሊፍ ነው። ነ ማለት በአረብኛ ቋንቋ እንድን ማለት ነው። ያኒ አንድ ሰው ሲሞት የዛን ሰው መልካም ነገር ልጄ ልጄ ልጄ እያሉ ስሙን እየጠሩ ማልቀስ ማለት ነው። ልጄ ልጄ ልጄ ማለት እና የዛን የሞተውን ስም ማንሳት ነዓ ይባላል። ነዓ ረሱሉ ላ ስለ ላ ለ ሰለም ሒነ ማተ ነጃሽ ነጃ ስ ሰለም ነጃሽ ሲሞት ናዒ ያደረጉ ተጣሩ፣ ወንድማችን ሞቷል ብለው ተጣሩ። ከዛ ሰላት ልጀናዛ ተሰገደለት ይላል ሓዲ እና ማናስበው ቃል አረብኛ ውስጥ እናገኘዋለን። አማርኛ፣ ጥርት ያለ አማርኛ። አሁን ማናስበው ቃል አረብኛ ውስጥ ነው ይገኛል። ቆረጠ ምናምን፣ ከተፈ፣ በላ ጠጣ፣ በላ። ለምሳሌ ሐታ አስማእል አስዋት የሚባል አለ በአረብኛ። አስማእል አስዋት ማለት የነገሮች የድምፆች ስም ማለት ነው። አሁን ጠቅ ጠቅጠቅ ለምሳሌ አረብኛ እና ባሽኛ አንድ አይነት ነው። አሁን ጠቅ የሚለው ቃል ዝም ብለን ነው እንደ ትርጉም አንሰጠውም። በአረብኛ ግን ትርጉም ይሰጠዋል። አስማ ላስዋተ በሚባል ራሱ ሰክሽን አለው የውሃ ጠብታ ድምፅ ቃላለው፣ የድንጋይ ጠብታ ድምፅ ቃላለው፣ የእንስሳዎች ድምፅ ስም አለው እያንዳንዱ ማለት ነው። ምክንያቱም እንደ አረብኛ እንትን የለም በጣም ሰፊ ቋንቋ የለም። ለሁሉም ነገር ስም ይሰጣል እና ኤኒዌይ ለእናንተ ትቼላችኋለሁ እናንተ ሰርች አድርጎና መጥታችሁ አስተምሩን ይሻላል በሰፊ